ፈጣንና ዘላቂ እድገት በማስመዝገብ የሕዝቡን ተጠቃሚነት ለማረጋገጥ መንግስት ይሰራ ይሰራላሉ፣ የገንዘብ ሚኒስትሩ አህመድ ሺዴ። ሚኒስትሩ ከ2018 ረቂቅ በጀት ጋር በተያያዘ በሕዝብ ተወካዮች ምክር ቤት ቀርበው ከአባላቱ ለተነሱ ጥያቄዎች ማብራሪያ ሰጥተዋል። በማብራሪያቸውም መንግስት እየተከተለ ያለው የማክሮ ኢኮኖሚ ማሻሻያ በአንድ በኩል እድገትን በማስመዝገብ በሌላ በኩል ደግሞ የገበያ መረጋጋትን እንዲፈጠር የሚያደርግ ነው። ምክር ቤቱ ሌሎች ጉዳዮች ላይም ውይይት አድርጓል። ባልደረባችን ታሪኩ ለገሰ የምክር ቤቱን ውሎ ተከታትሎ ተጨማሪ መረጃ ሊያደርሰን በቀጥታ መስመራችን ላይ ይገኛል። ታሪኩ እንደምን ዋልህ? መረጃዎችን መቀጠል ትችላለህ። አመሰግናለሁ። ምን ይችል እንግዲህ መንግስት የማክሮ ኢኮኖሚ ማሻሻያውን ታሳቢ ባደረገ መልኩ እንዲሁም በሀገሪቱ ያለውን አጠቃላይ የልማት እንቅስቃሴዎችን ከግምት ባስገባ መልኩ የ2018 ረቂቅ በጀት 1 ነጥብ 93 ትሪሊዮን ብር ሆኖ ወደ ህዝብ ተወካዮች ምክር ቤት መምራቱ ይታወቃል። የህዝብ ተወካዮች ምክር ቤትም ለዝርዝር እይታ ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ መምራቱ እንደዚሁም አይዘነጋም ማለት ነው። በዛሬው እለትም የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴም በዝርዝር ከተመለከተው በኋላ የረቂቅ በጀቱን በዛሬው እለት በስፋት የሚታከሉባቸው ወይም ደግሞ ሊጨመሩባቸው የሚገቡ ዝርዝር ሀሳቦችን በማከል ለምክር ቤቱ እንደዚሁ ቋሚ ኮሚቴ አቅርቧል። ቋሚ ኮሚቴውም ካቀረበ በኋላ የምክር ቤቱ አባላትም የተለያዩ ጥያቄዎችን አንስተዋል። እነዚህን ጥያቄዎች ለምክር ቤቱ ከምክር ቤቱ አባላት ለተነሱ ጥያቄዎች ምላሽ ለመስጠትም ገንዘብ ሚኒስትሩ አህመድ ሽዴ በምክር ቤቱ ተገኝተውም ነበረ ማለት ነው። በዋናነት በተለይም ይሄ ረቂቅ በጀት የ2018 ረቂቅ በጀት ማለት ነው የህዝቡን የኑሮ ሁኔታን ታሳቢ ያደረገ እንዲሁም ደግሞ በሀገሪቱ የሚከናወኑ የልማት እንቅስቃሴዎችንም ከግምት ያስገባ በመሆኑ ወደ 1.93 ትሪሊየን ብር ሆኖ ነው የቀረበው ማለት ነው። በዚህ ላይ እንግዲህ ምን ምን አይነት ጉዳዮችን መንግስት ትኩረት ሊያደርግበት አስበዋል? በተለይም ከኑሮ ውድነት ጋር ተያይዞ የዜጎችን የኑሮ ሁኔታን ከማሻሻል ጋር በተያያዘ መንግስት ምን አይነት አሰራሮችን፣ ምን አይነት ስርዓቶችን ሊዘረጋ ታስቧል የሚሉት በርካታ ጥያቄዎች ከምክር ቤት አባላት ተነስተዋል። ከዛም ባለፈም ደግሞ በረቂቅ በጀቱ ላይ በተለይም መንግስት በ2018 በዋናነት ትኩረት የሚያደርገው የልማት እንቅስቃሴዎችን በተለይም የተጀመሩ የፕሮጀክቶችን የማከናወንና የማስፈጸም ስራ ላይ ትኩረት እንደሚያደርግ እንደዚሁ በረቂቅ በጀቱ ላይ ተቀምጧል። የአዳዲስ የልማት ፕሮጀክቶችን የማከናወን ላይ ብዙም ትኩረት እንደሚያደርግም እንደዚሁ ተመላክቷል። ምክንያቱም ደግሞ በአጠቃላይ እንግዲህ በምክር ቤቱ ደቀው ወይም ደግሞ የቀረቡ የፕሮጀክቶች እንዲስ እንዲከናወኑ የቀረቡ ፕሮጀክቶችን ለማከናወን ከ አንድ ነጥብ አምስት ትሪሊየን ብር በላይ ያስፈልጋል የሚል ሀሳብን የገንዘብ ሚኒስትር አህመድ ሺዴ አንስተው ነበር ና ስለዚህ እነዚህ ከፍተኛ ገንዘብ ከመጠየቁ ጋር ተያይዞ በተለይም በሀገር ደረጃ የማክሮ ኢኮኖሚ ማሻሻያው አሁን ላይ በመንግስት ላይ ከፍተኛ የሆነ የወጪ ጫናን ያደረገ እንደመሆኑ መጠን ይህንን የወጪ ጫናን ለመቀነስ ና እንዲሁም ደግሞ የገቢ አሰባሰቡን መንግስት ከፍ በማድረግ የተለያዩ የልማት ስራዎችን በማፋጠን የህዝቡን ተጠቃሚነት ትኩረት ያደረጉ ስራዎች ላይ እንደሚሰራም ታሳቢ ያደረጉ ስራዎች እየተሰሩ ነው የሚገኙትና ለዚህ የ2018 ረቂቅ በጀትም እነዚህን ከግምት ውስጥ ያስገባ መሆኑን እንደዚሁ ተመላክቷል በአህመድ ሽዴ። ከዚሁ ጋር ተያይዞ ማብራሪያ ሲሰጡም መንግስት ዘላቂ ልማትና እድገትን በማስመዝገብ፣ በሌላ በኩል ደግሞ የህዝቡን የኑሮ ሁኔታ የኑሮ ደረጃ ለማሻሻል የተለያዩ የልማት ስራዎችን እንደሚያከናውን እንደዚሁ አንስተዋል። ይሄ በጀት በዋናነት ያው የተለያዩ የመሰረተ ልማቶችን ከማከናወን ጋር ተያይዞ ትኩረት የሚያደርግ መሆኑንም እንደዚሁ ያመላከቱት ከዛም ባለፈም ደግሞ ይሄኛው የ2018 ረቂቅ በጀትን መንግስት በዋናነት 80 በመቶ የሚያክለው ማለት ነው ከሀገር ውስጥ ገቢን የማግኘት ወይም ደግሞ ገቢውን የመሰብሰብ ታሳቢ ያደረገ እንደሆነም እንደዚሁ አንስተዋል። ከዛ ውጭ ደግሞ ሌሎችን እንደዚሁ የልማት ድርጅቶች የመንግስት ከልማት ድርጅቶችን የገቢ ሁኔታቸውን ከፍ በማድረግ ከነሱ የሚገኝና እንዲሁም ከልማት አጋሮችንም ጭምር የሚያገኛቸውን ገቢ ታሳቢ በማድረግ ነው ይሄ ረቂቅ በጀት የተዘጋጀው ብለዋል። ከዚያ ባለፈም ደግሞ በተለይም የተጀመሩ የልማት ፕሮጀክቶች አሉ፣ የተጀመሩ የተለያዩ ፕሮጀክቶች አሉ። እነዛን ለመፈጸምና ለማከናወን ትኩረት አድርጎ እንደሚሰራም ያነሱበት ነው ማለት ነው። አንዱ ደግሞ የኑሮ ውድነት በሀገሪቱ ያለውን የኑሮ ውድነት ታሳቢ በማድረግ የማክሮ ኢኮኖሚ ማሻሻው የሀገሪቱን የኢኮኖሚያዊ እድገቶችን ታሳቢ በማድረግ ወይም ደግሞ በማሳደግ ከዚያም ባለፈም ደግሞ የኑሮ ሁኔታንም ለማሻሻል የተለያዩ ስራዎች እየተከናወኑ እንደሚገኙም እንደዚሁ አንስቷል ማለት ነው። ከምክር ቤት አባላቱ ከተነሱ ጥያቄዎች አንዱ ይሄ በጀት የ2018 ረቂቅ በጀት ሲወሰን ወይም ደግሞ ለምክር ቤቱ እንዲጸድቅ ሲቀርብ የመንግስት የገቢ አሰባሰቡን በምን አይነት መንገድ ሊያከናውን አስበዋል፣ ይህንን ያክል ገንዘብ ከየት ነው የሚያገኘው የሚሉት ጥያቄዎች ተነስተዋል። ይህንን በዋናነት መንግስት ያስቀመጠው አንዱ ከታክስ ነው፣ ሌላኛው ደግሞ ከተለያዩ የልማት አጋሮች የሚገኙ እንዲሁም ደግሞ ከመንግስት የልማት ድርጅቶች የሚሰበሰብ ገንዘብ እንደሆነ አንስቷል። መንግስት እንግዲህ የታክስ ገቢውን ከማሰባሰብ አኳያ የተለያዩ አዳዲስ የታክስ ስርዓቶች የተዘረጉ እንደመሆኑ መጠን እነዛ ላይ ትኩረት አድርጎ የሚሰራበት መሆኑንም እንደዚሁ አንስተዋል። ከዚያ ባለፈም ደግሞ ሌሎች የተለያዩ ስራዎችንም እንደሚያከናውንም እንደዚሁ ተመላክቷል። ከዛ በተጨማሪ ደግሞ የወጪ ቅነሳ የሚደረግ እንደሆነም ነው እንደዚህ የተነሳው። ይሄኛው የረቂቅ በጀት በዋናነት አንዱ ደግሞ በተለይም የእዳ ቅነሳ ላይ ትኩረት እንደሚያደርግም እንደዚሁ አንስተዋል። በአጠቃላይ እንግዲህ ምንም እንኳን የሁለተ 2018 ረቂቅ በጀት ላይ ትኩረት አድርጎ ውይይት ይደረግ እንጂ በዛሬው ስድስተኛው የሕዝብ ተወካዮች ምክር ቤት አራተኛ የስራ ዘመን አርባአንደኛ መደበኛ ስብሰባ ላይ ሌሎች ሁለት ጉዳዮችም ትኩረት ተደርገውበት ነው ውይይት የተደረገበት። ሁለተኛው ከረቂቅ በጀቱ ባለፈ ሁለተኛው ጉዳይ የውጭ ዜጎች በሀገር ውስጥ የተንቀሳቃሽ ንብረቶች ላይ ባለቤት የሚሆንበትን አዋጅ መርምሮና ሀሳብ ግባት ሰብስቦ የማጽደቅ ሲሆን በሌላኛው ደግሞ የውጭ የስራ ስምሪትንም ትኩረት ያደረገ አዋጅንም መርምሮ የማጽደቅ ማለት ነው። እኛ አሁን እዚህ ባለንበት ሰዓት ምክር ቤቱ እነዚህ ሁለት ጉዳዮች ላይ ውይይት እያደረገና የተለያዩ ሀሳቦችን እያሰባሰበ ወይም እየተቀበለ የሚገኝበት ነው ማለት ነው። ምን ይችል በአጠቃላይ በዛሬው ውሎ ያሉ ሁኔታዎች ወይም ያሉ የተነሱ ጉዳዮች እነዚህ ናቸው ወደ